ቤቶን ለኢንቨስትመንት ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ፣ የልጆች መጫወቻ፣ ቤተ መጻሕፍትና ሌሎችም በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ። አሁን ደግሞ ለመንደራችን የመጨረሻ የሆነውን ቁጥር ሶስት የዲያስፖራ ብሎክ አፓርትመንት እንሆ እያልን ነው ለአጭር ጊዜ በሚቆይ የ30 ፐርሰንት ቅናሽ የተደረገላቸውን ከባለ አንድ እስከ ባለ አራት መኝታ አፓርታማዎችን ለሽያጭ አውጥተናል። የትላንት እድል አምልጦት ከነበረ ይህ ሌላኛው የመጨረሻ እድል ለእርሶ ነው። በ8 ፐርሰንት አነስተኛ ቅድመ ክፍያ ብቻ ከ432 ሺ ብር ጀምሮ የቤት ባለቤት መሆን ይችላሉ። እስከ 20 ዓመት በሚደርስ 50 ፐርሰንት የባንክ ብድር ያመቻቸን በመሆኑ ቤቶን ዘና ብለው መግዛት ይችላሉ። ያስተውሉ ይህ ድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ። የዘመናዊ ቤትና ውብ መንደር ባለቤት ይሆኑ። ኤምሲ ሪል ስቴት ደስታዎ እዚህ ይጀምራል።